ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለግኩት ስለ ግራዋ ወይም ደግሞ ይሄ ቢተር ሊፍ እያልን ነው የምንጠራው የቅጠል አይነት ምንም የጤና በረከቶችን ይሰጣል የሚለውን ለእናንተ ነግራችኋለሁ ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን ጀምሩ። ከወደዳችሁ እና ከተመቻችሁ ደግሞ ላይክ እና ሸር አድርጉት ለሌሎች እንዲደርስ፣ ነባሮች ሰዎችም የዩቱብ አልጎሪዝም ለብዙዎች እንዲያደርስ እና ብዙዎች እንዲማሩበት ስለሚያደርግ ላይክ እና ሸር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሐሳቤ ስገባ እንግዲህ የግራዋ ቅጠል ወይም ደግሞ ይሄ ቢተር ሊፍ እያለ የምንጠራው ብዙ ጊዜ ለጠላ ለቃ ማጠቢያ በተለይ ደግሞ ጋን ሲታጠብ እና አንዳንድ ነገሮች ሲታጠቡ ለቃ ማጠቢያ፣ አንዳንዴ ደግሞ አልፎ አልፎ ሰዎች ገላቸውን ይታጠቡበታል ማለት ነው። ከዚ የዘለለ ግን ምንም አይነት ጥቅም እንደሌለ ነው ሰዎች የሚያስቡ ማለት ነው። ነገር ግን ዘርፈ ብዙ የሆኑ እጅግ በጣም አስፈላጊ የሆኑ የጤና ጥቅሞችን ይሰጣል። ምክንያቱም በውስጡ ከፍተኛ የሆኑ ቫይታሚኖችን በጣም አጭቆ የያዘ ነው፣ ማዕድናትን በደንብ ይዟል። ፕሮቲን እና ፋይበር የሚባሉ ንጥረ ነገሮችን በደንብ ስለያዘ ለጤናችን ብዙ ጥቅሞችን ይሰጣል ተብሎ ይታሰባል። በተለይ ደግሞ ቫይታሚን በውስጡ እንግዲህ እንደ ቫይታሚን ኤ ቫይታሚን ኢ ቫይታሚን ሲ ቫይታሚን ቢ1 ወይም ደግሞ ቲያሚን ለምንጠራው ቫይታሚን ቢ2 ሪቦፍላቪን የመሳሰሉ እጅግ አስፈላጊ የሆኑ ቫይታሚኖችን ይዟል። ሌሎ ደግሞ ማዕድናት ደግሞ እንደ ዚንክ፣ አይረን፣ ካልሽየም፣ ፖታሲየም፣ ፎስፎረስ፣ ሲሊኒየም፣ ማንጋኔዝ የመሳሰሉ እጅግ አስፈላጊ የሆኑ ማዕድናትን በውስጡ ይዟል ማለት ነው። ከዚህ በተጨማሪ ፕሮቲኖችን ወይም ደግሞ አሚኖ አሲዶችን ይዟል። ሌላው ፋይበሮችን ይዟል። ይህ ደግሞ የሀሰር ብለ የምንጠራው ሶሊቢል እና ኢንሶሊብል የሆኑ ፋይበሮችን በደምብ ስለያዘ ብዙ የጤና በረከቶችን እንደሚሰጥ ብዙ ጥናቶች ያስረዳሉ ማለት ነው ከእነዚህ ውስጥ እንግዲህ አንዱ ጸረ ባክቴሪያል ኤፌክት አለው ተብሎ የታሰብ ወይም ደግሞ እነዚህ ተዋሲያንን በመግደል ትልቅ ሚና አለው ተብሎ ይታሰባል በተለይ ደግሞ የሳንባ ምች ካለ የመተንፈሻ አካላት ችግር ካለ ሌላው የቆዳ ሽፍታና ጭርት ምናምን ካለ ችፌ ምናምን ካለ እነሱን በማስታገስ በጣም አስፈላጊ ነው ተብሎ ይታሰባልማት ምክንያቱም ብዙ ጊዜ የጸረ ባክቴሪያ የሆኑ ቆዳ ላይ ሳንባ ላይና የመተፈሻ አካላት ላይ ሊከሰቱም ችግሮችን በማስተካከል ትልቅ ሚና አለው ማለት ነው። በተለይ ይህን እንግዲህ በሳምንት ከአምስት እስከ ሰባት ቅጠል በመቁረጥ በሳምንት ሶስት ጊዜ በመጠቀም ብዙ ጥቅሞች የምናገኝበት የተክል አይነት ነው ማለት ነው ሌላው ፀረ ካንሰር ባህሪም አለው። በተለይ ደግሞ በውስጡ በያዘው እንደ ፍላቪኖድ ቫይታሚን ሲ፣ ቫይታሚን ኢ፣ ሲሊኔም እና የመሳሰሉትን ንጥረ ነገሮችን በደንብ ስለያዘ ካንሰር ሴሎች ሰውነታችን ውስጥ እንዳያድጉ በማድረግ ትልቅ ሚና አለው ማለት ነው። በተለይ ደግሞ ሰዎች ከአምስት ከሰባት ቅጠል በጁስ መልክ ጧጧት ቢጠቀሙት በተለይ ካንሰር እንዳይፈጠሩ በተለይ ደግሞ የእነዚህ ፍሪ ራዲካል ልምንጠራቸው ወይ ደግሞ መርዛማ ንጥረ ነገሮች ሰውነታችን እንዳይጠራቀሙ በማድረግ ትልቅ ሚና አለው ማለት ነው። ምክንያቱም በውስጡ እንግዲህ አንቲ ኢንፍላማቶሪ ፕሮፖርቲ ያሉ በጣም እጅግ አስፈላጊ የሆኑ ፋይቶ ኬሚካሎችን ይዟል ማለት ነው። እንዲሁም የውሳይድ ውጥረት እንዳይኖር በማድረግ ትልቅ ሚና ስላለው ጸረ ካንሰር ኢፌክትን ይዟል ማለት ነው። ስለዚህ በተለይ ደግሞ የጉበት ካንሰር፣ የሆድ ካንሰር፣ የጡት ካንሰር እና የጨጓራ ካንሰር እንዳይፈጠሩ ትልቅ ሚና አለው ተብሎ ይታሰባል። ስለዚህ ጠዋት ጠዋት ከአምስት እስከ ሰባት ቅጠል በጁስ መልክ ሰዎች ቢጠቀሙት እጅግ በጣም አስፈላጊ የሆኑ ጥረ ነገሮችን ስለሚያገኙበት ከበሽታ ይፈወሳሉ ተብሎ ይታሰባል ማለት ነው። በተለይ ደግሞ በጁስ መልክ ስኳር በመጨመር ማር በመጨመር ቢጠቀሙት አሁን እንዳለው የአንጀት፣ ፕሮስቴት፣ የጡት ካንሰር እና የመሳሰሉ የካንሰር አይነቶችን በእጅ እንዳይፈጠሩ በማድረግ ትልቅ ሚና አለው ማለት ነው። ሌላው ትኩሳትን በደንብ ያስታክሳል ተብሎ ይታሰባል። በተለይ ደግሞ በውስጡ በያዛቸው ፊላቪኖይድ አንቲኦክሲዳንቶችን ወይም ደግሞ እጅግ በጣም አስፈላጊ ፋይቶ ኬሚካሎችን በውስጡ ስለያዘ በወባ አማካኝነት የሚመጣ ትኩሳትን፣ በቫይረስ አማካኝነት የሚመጣ ትኩሳትን እና የተለያዩ ትኩሳት አይነቶችን በማስታገስ ትልቅ ሚና አለው ማለት ነው። ብዙ ጥናቶች እንደሚያስረዱት እንግዲህ በውስጡ እነ ኪኒን መሰል የወባ መድኃኒቶችን መሰል የያዘ ንጥረ ነገሮችን ስለያዘ በወባ በሽታ የሚመጣን ችግር በመቅረፍ ትልቅ ሚና አለው ተብሎ ይታሰባል ማለት ነው። ስለዚህ ብዙ ጊዜ መድኃኒት በማይገኝባቸው ኤሪያዎች ይህን ተክል ቢወስዱት ፈውስ ያገኙበታል ማለት ነው። ሌላው የአንጀት ኢንፌክሽንን ለመከላከል በጣም አስፈላጊ ነው ማለት ነው። ምክንያቱም በውስጡ ቅድም እንዳልነው በከፍተኛ ደረጃ አንቲኦክሲዳንቶችን ይዟል፣ ፋይቶ ኬሚካሎችን ይዟል፣ እንዲሁም ደግሞ አሰርን ስለያዘ የአንጀታችን ላይ ኢንፌክሽን እንዳይፈጠር ትልቅ ሚና አለው ማለት ነው። በጁስ መልክ እንግዲህ ቢጠቀሙት ሰዎች በተለይ ደግሞ ከአምስት ከሰባት ፍሬ በጁስ መልክ ቢጠቀሙት የምግብ መፈጨት ችግር ካለ ምክንያቱም በውስጡ አሰርን ይዟል ቅድም እንዳልነው ደግሞ ፋይቶ ኬሚካሎችን ይዟል። ለምግብ መፈጨት ችግር ካለ እሱን ያስታክላል። ሌላው የጨጓራ ቁስለት ምናምን ካለ እሱንም ያስታግሳል። ድርቀትን ይከላከላል። ይሄ ደግሞ ብዙ ሰዎች በኮንስቲፔሽን ይቸግራሉ። ኮንስቲፔሽን እንግዲህ ለተለያዩ በሽታዎች መንስኤ ነው እና እሱን በማስታገስ ትልቅ ሚና አለው። ሌላው የአንጀት ጤንነትን አጠቃላይ ይጠብቃል ማለት ምክንያቱም ምክንያቱ ቅድም እንዳልነው ከፍተኛ የሆኑ አንቲኦክሲዳንቶችን ይዟል፣ አንቲኢንፍላማቶሪ ፕሮፐርቲ ያላቸውን ንጥረ ነገሮች ይዟል፣ እንዲሁም አሰርን ይዟል። አሰር ደግሞ እንግዲህ በውሃ የሚሟሟና በውሃ የማይሟሟ ተብሎ ይከፈላል። በውሃ የሚሟሟው ለጠቃሚ ባክቴሪያዎች ቁጥራቸው እንዲጨምሩ በማድረግ የአንጀታችን ጤንነት እንዲጠብቁ ያደርጋል። በውሃ የማይመማው ደግሞ ሰገራን በማድረስ እና ድርቀት እንዳይፈጠር በማድረግ ትልቅ ሚና ስላለው የአንጀታችን ጤንነት ለመጠበቅ በጣም አስፈላጊ ነው። ሌላው የአንጀትን ጥገኛ ስላትሎች ለማስወገድ ነው። ብዙ ጊዜ ይሄ ተክል እንደሚታወቀው ይሄ ብዙ ጊዜ አሁን እንዳልነው በከፍተኛ ደረጃ አሰሮችን ይዟል። እንዲሁም በከፍተኛ ደረጃ ፋይቶ ኬሚካሎችን ይዟል ማለት ነው። እንዲሁም ደግሞ አንቲ ኢንፍላማቶሪ ፕሮፖርቲዎች ስለያዘ የአንጀት ጥገኛ ትላትሎችን ፓራላይዝ በማድረግ እና በመግደት ትልቅ ሚና ስላለው በሰገራ መልክ እንዲወገዱ ያደርጋል ማለት ነው። ሌላው ስኳር የሚያስቸግራቸው ሰዎች ከፍና ዝቅ እያለ የስኳር መጠን የሚያስቸግራቸው ሰዎች ቢጠቀሙት ይሄን ያስተካከላቸዋል ተብሎ ይታሰባል። በተለይ ደግሞ አሁን እንዳልነው ዝቅተኛ የሆነ ካሎሪ ነው ያለው። ሌላው ፋይበር ይዟል ማለት ነው። ፋይበር ደግሞ ቅድም እንዳልነው አንጀት ላይ በከፍተኛ ደረጃ ስኳር እንዳይመጠጥ በማድረግ እና ደም ውስጥን በመግባት የደም ውስጥ ያለው የስኳር መጠን እንዲስተካከል በማድረግ ትልቅ ሚና አለው ማለት ነው። ሌላው በውስጡ አንቲኦክስዳንቶችን ይዟል። እነዚህ አንቲ ኦክሲዳንቶች እንደ ቫይታሚን ሲ ቫይታሚን ኢ ሲሊኒየምና ሌሎችንም ስለያዘ የኢንሱሊን ሴንሲቲቪቲን በመጨመር በተለይ ደግሞ ትርፍ የሆነ ስኳር ደሞ ሲኖር እሱ ወደ ሴሎች ስቶር እንዲሆን ወደ ጉበት ስቶር እንዲሆን በማድረግ ትልቅ ሚና አለው ማለት ነው። ስለዚህ ፋይበርን እንዲሁም አንቲ ኦክሲዳንቶችን በከፍተኛ ደረጃ ስለያዘ የስኳር መውረድና ከፍ ዝቅ ማለት ሲኖር በተለይ ደግሞ እንደዚህ አይነት ሪስክ ያላቸው ሰዎች የሚጠቀሙት ትልቅ ለውጥ ያገኙበታል ተብሎ ይታሰባል። እዚህ በተጨማሪ ለደም ግፊትም በጣም አሪፍ ነው። የደም ግፊት እንግዲህ የሚከሰተው ብዙ ጊዜ የደም ስሮች በተለያየ ነገር ሲጠቡ የመለጠጥ አቅማቸው ሲቀንስ ነው ማለት ነው ግፊት ተፈጠረ ሊባል የሚችለው ማለት ነው። ስለዚህ አሁን እንዳልነው እንግዲህ ይሄ ተክል የደም ስሮችን ሪላክስ እንዲሆኑ ዋይድ እንዲሆኑ እንዲሁም ደግሞ እንዲለጠጡ በማድረግ በስራ ደም እንዲዘዋወር ያደርጋል። በዛ ሂደት የደም ግፊት እንዳይፈጠር ያደርጋል ማለት ነው። ምክንያቱም በውስጡ እንደ ፖታሴም እና ሌሎችን አንቲኦክሲዳንቶችን ስለያዘ፣ ፖታሴም ደግሞ ከፍተኛ የሆነ የሶዲየም ክምችት ካለ የሶዲየም ክምችት ሲኖር እንግዲህ ከፍተኛ የሆነ ውሃ ይጠራቀማል። ውሃ ሲኖር ሰውነታቸውን ሲያልተመጣጠነ የውሃ መጠን እንዲኖር ያደርጋል ማለት ነው። በዛ ሂደት ግፊት እንዲፈጠር ነው የተለያዩ ነገሮች እንዲፈጠር ያደርጋል ማለት ነው። ስለዚህ ፖታሴም እንደሚታወቀው የነዚህን ያለውን የዚህን የሶዲየምን መጠን በመቀነስ ና ኔትራላይዝ በማድረግ በሽንት መልክ እንዲውግድ በማድረግ የደም ስሮቻችን ጤንነት ያስተካክላል። የደም ስሮቻችን ሲተካከሉ ደግሞ ኮንትራክት ና ሪላክስ እያደረጉ ስራቸውን በአግባቡ እንዲሰሩ ያደረጋል። ስለዚህ ግፊት እንዳይፈጠር ያደረጋል ማለት ነው። ሌላውም አንቲኦክሲዳንቶችን ይዟል በውስጡ በተለይ ደግሞ እነዚህ ፋይቶ ኬሚካሎች እንደ ፍላቮኖይድ አይነት ጠቃሚ የሆኑ ፋይቶ ኬሚካሎችን ስለያዘ አሁን እንዳልነው ደም ስር ላይ ሊፈጠር የሚችለውን ኢንፍላሜሽን ብግነት እንዳይፈጠር በማድረግ ልማም እንዳይፈጠር በማድረግ ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ፋይበሮችን ፋይበር ይዟል ማለት ነው። ፋይበር ደግሞ በተለይ ደግሞ ሟም የሆነ ፋይበር የደም ስር ላይ ከፍተኛ የሆነ ስኳር እንዳይኖር ደም ስር ላይ ፕለክ እንዳይከማች በማድረግ ትልቅ ሚና አለው ማለት ነው። ሌላው ጥሩ የሆነ እንቅልፍ እንድንተኛ ያደርጋል ማለት ነው። ምክንያቱም ይሄ የግራዋ ቅጠል ወይ ወይ ቢተር ሊፍ ብዙ ጊዜ በተለይ እንቅልፍ ከመታኛታችን ከሰላሳ ደቂቃ በፊት በተለያየ ነገር ብንጠቀመው ሰላም ያለው እንቅልፍ እንድንተኛ ያደርጋል ማለት ነው። ብዙ ጊዜ እንቅልፍ እንድናጣ ከሚያደርጉ ነገሮች ውስጥ አንዱ በተለይ ደግሞ እነዚህ የስትረስ ሆርሞኖች እንዲመነጩ ስለሚሆን ነው። በተለይ እንደ ኮርቲሶል ሆርሞኖች ከመነጩ ሰላም ያለው እንቅልፍ እንድንተኛ ይከለክላሉ ማለት ነው። ስለዚህ ይህን በምንወስድበት ጊዜ እነዚህ ላቭ ሆርሞን ብለን የምንጠራቸው እንደ ኢንዶርፊን፣ ዶፓሚን አይነት ሆርሞኖች በበቂ ሁኔታ እንዲኖሩ ያደርጋል ማለት። የእነዚህ ኬሚካሎች በበቂ ሁኔታ መኖር ደግሞ ሰላም ያለው እንቅልፍ በተለይ ደግሞ ኦቨርናይት ሳንነቃ በስርዓት እንድንተኛ ያደርጋል ማለት ነው። ሌላው የበሽታዊ መከላከል አቅምን ለማጎልበት ወይም ደግሞ ለማጠንከርም በጣም ተመራጭ ነው ምክንያቱም በውስጡ እጅግ በጣም አስፈላጊ የሆኑ ስትሮንግ የሆኑ አንቲኦክሲዳንቶችን ይዟል ለምሳሌ እንደ ቫይታሚን ኢ ሲሊኒየም ቫይታሚን ሲ እና ሌሎችን በጣም እጅግ በጣም አስፈላጊ የሆኑ ፋይቶኬሚካሎችን ስለያዘ የበሽታ መከላከል አቅማችን በውስጥ እንዲሆን በማድረግ ትልቅ ሚና አለው ማለት ነው ብዙ ጊዜ ኢሚኒታችን ሲወርድ የተለያዩ የበሽታ አይነቶች እንድንጋለጥ ምክንያት ይሆናል ማለት። ስለዚህ የበሽታ መከላከል አቅማችን እንዲጨምር ወይም ደግሞ ኢሚኒቲችን በውስጥ እንዲሆኑ ከሚያደርጉ ነገሮች አንዱ አንዱ የግራዋ ተክል ነው ማለት ነው። ስለዚህ አንድ በርጭቆ በጁስ መልክ ሁሌም ብንጠቀመው በየቀኑ በተለይ ደግሞ እጅግ በጣም ከአንጀታችን ጀምሮ እጅግ በጣም አስፈላጊ የሆኑ ኒትሮንቶችን ለሰውነታችን ስለሚሰጥ የበሽታ የመከላከል አቅማችን እንዲጠነክር ያደርጋል ማለት ነው። ሌላው ለቆዳ እና ለፀጉር ጤንነትን በጣም አስፈላጊ ነው። ምክንያቱም በውስጡ ቫይታሚን ሲ፣ ቫይታሚን ኤ የመሳሰሉ እጅግ በጣም አስፈላጊ የሆኑ ንጥረ ነገሮችን ይዟል ማለት ነው። ስለዚህ በመቀባትም ሊሆን ይችላል በመጠጣትም ሊሆን ይችላል ብንጠቀመው በተለይ ደግሞ ብዙ ጊዜ ቆዳችን ላይ በጁስ መልክ ብንጠጣው በመቀባት ብንጠቀመው የኮላጅን መመረት በከፍተኛ ደረጃ ስለሚያሻሽል እና ኮላጅን ሲመረት ደግሞ ቅድም እንዳልነው ቆዳችን ላይ ስትሪንግዙን ጠብቆ እንዲቆይ ስለሚያደረግ የመሸብሸብ መስመር የማውጣትና እና አንዳንድ ነገሮች ካሉ እነሱን ያስተካክልልናል ማለት ነው። ሌላው ደግሞ ሽፍታ፣ ጭርት እና አንዳንድ ነገሮች ቆዳ ላይ ሊፈጠሩ የሚችሉ ነገሮችን ሊኖሩ ስለሚችሉ እነዚህ ነገሮች በመጠጣትም ሊሆን ይችላል እንደገና ደግሞ በመቀባትም ሊሆን ይችላል እንዲህ ስናረግ ለቆዳችንና ለፀጉራችን ለጸጉራችን ጤንነት በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ከዚህ በተጨማሪ ለዓይናችን ጤናም በጣም አስፈላጊ ነው ማለት ነው። ምክንያቱም በውስጡ እንደ ቫይታሚን ኤ የመሳሰሉ ቤታ ካሮቲን ያላቸው ንጥረ ነገሮች ስለያዘ እንዲሁም አንቲኦክሲዳንቶችን በከፍተኛ ደረጃ ይዘዋል። ይለው እንደ ቫይታሚን ቢዋ ና ቫይታሚን ቢቱ የመሳሰሉ ንጥረ ነገሮችን ስለያዘ ዓይናችን ላይ ሊፈጠሩ የሚችሉ ችግሮችን በስርዓት ይከላከልናል ማለት ነው። በተለይ ደግሞ ቫይታሚን ኤ ይህ ቤታ ካሮቲን ሊኖር ጉበት ላይ ተቀይሮ ወደ አይናችን በመጣት ወደ ቫይታሚን ኤ በመቀየር ጥቅም ይሰጣል ማለት ነው። ቫይታሚን ኤ እንግዲህ ብዙ ጊዜ ከእድሜ መግባ ጋር ተያይዞ ሊከሰቱ የሚችሉ እንደ ማኩላር ዲጀነሬሽን እንደዚህ ካታራክት፣ ወይም ደግሞ የአይን ሞራ ግርዶች እንዳይከሰት በማድረግ ብዙ ጊዜ እድሜያቸው ገፋ ላሉ ሰዎች እንደዚህ አይነት ችግር እንዳይፈጠረባቸው በማድረግ ትልቅ ሚና አለው ማለት ነው። እንዲሁም ሌሎች አይናችን ላይ ሊፈጠሩ የሚችሉ ፍሪ ራዲካሎችን በጊዜ እንዲወገዱ ስለሚያደርግ ጤንነታችን የተጠበቀ እንዲኖር ያደርጋል ማለት ነው። ሌላው ደግሞ አሁን እንዳልነው እነዚህ ፍሪ ራዲካሎችን ሊዋጉ የሚችሉ አንቲ ኦክሲዳንቶችን ስለያዘ ብሉ ላይት ወይም ደግሞ ሰማያዊ ብርሃን አይናችን ውስጥ ፊልተር እንዲሆን በማድረግም ትልቅ ሚና አለው ተብሎ ይታሰባል ማለት ነው። ከዚህ በተጨማሪ ስትረስን ለመቀነስ ነው። ብዙ ጊዜ ስትረስ ሲኖር እነዚህ ቶክሲክ የሆኑ ኬሚካሎች ሰውነታችን ውስጥ ፕሮዲዩስ እንዲሆኑ ይደረጋል። በዛ ሂደት ደም ውስጥ ላይ ከፍተኛ የሆነ ስኳር እንዲመረት ይሆናል ማለት ነው። በዛ ሂደት እንግዲህ ውፍረት ይመጣል። ውፍረት ሲመጣ ደግሞ እነዚህ ለሜታቦሊክ ሲንድረም እንድንጋለጥ ይሆናል ማለት ነው። እነዚህ ሜታቦሊክ ሲንድረም ለምንጠራቸው እንግዲህ አንደኛው የስኳሮች ላይ፣ ደም ግፊት፣ ስትሮክ፣ የልብ ህመምና የተለያዩ ነገሮች ናቸው ማለት ነው። ስለዚህ ስትረስ ሲኖር ለተለያዩ ነገሮች አጋላጭ ነው ተብሎ የታሰበ ማለት ነው። ስለዚህ ስትረስን ሙሉ በሙሉ ባናጠፋ በመጠኑ ማድረግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ስትረስን ስንቀንስ አሁን እንዳልነው እነዚህ ላብ ሆርሞኖችን በከፍተኛ እንዲመነጩ ማድረግ እንችላለን። እነዚህ ላብ ሆርሞን ለምሳሌ እንደ ኢንዶርፊን፣ ዶፓሚን የመሳሰሉ ጠቃሚ የሆኑ ኬሚካሎችን ሰውነታችን ስቶር ማድረግ አሁን እንዳልነው ስትረስን በከፍተኛ ያለ ማሻሻል በጣም አስፈላጊ ነው ማለት። ስለዚህ ግራዋ አይሜን የጌሾ የግራዋ ቅጠል እንግዲህ በጣም እጅግ በጣም አስፈላጊ ነው ማለት ነው። ሌላው ቁስልን ለመፈወስ ነው። ቁስል እንግዲህ ለምሳሌ በመቀባትም ሊሆን ይችላል፣ በመጠጣትም ሊሆን ይችላል። የቫይታሚን ሶርስ ስላለው ቫይታሚን ሲ ክምችት ስላለው ቫይታሚን ሲ ደግሞ እንግዲህ የወንድን ሂሊንግ ፕሮሰስ በማፋጠን ትልቅ ሚና ስላለው ይህን ስንጠቀም የግራ ዋቅጠሎ ደሞ የቢተር ሊፍ ለዚህ መፍትሄ ነው ተብሎ ይታሰባል ማለት ነው። እዚህ በተጨማሪ የስብን ክምችት ለመቀነስ ነው። የስብ ክምችት ኮሌስትሮል የምንጠራውን ለመቀነስን በጣም ተመራጭ ነው። ምክንያቱም በውስጡ ፋይበሬን ይዟል። ሌሎችም ፋይቶ ኬሚካሎችን ስለያዘ አጠቃላይ ከአንጀታችን ጀምሮ የምግብ ሲፈጭ ጀምሮ የኮሌስትሮል መጠን እንዳይጨምር በማድረግ ኮሌስትሮል ሲጨምር ጊዜ ደም ሰሮቻችን ላይ ፕላክ እንዲፈጠር በማድረግ የደም ዝውውሩን ሊገቱ ስለሚችሉ ለተለያዩ ነገሮች ምክንያት ይሆናሉ እና የጠቃሚ ያልሆኑ ኮሌስትሮሎች እንደተለያዩ ግራይ ሲያደድ ና ይሄ ለውደን ስሊፕ ለምታሮን በመቀነስ ትልቅ ሚና አለው ማለት ነው የመጨረሻው ደግሞ ምንድነው ለእግር ፈንገስ ነው ብዙ ጊዜ ፈንገስ ለሚያስቸግራቸው ሰዎች እንግዲህ አንቲ ፈንጋል ፕሮፖርቲ ስላለው የተወሰነ ቅጠልን በመቀነስ በጁስ መልክ ወይም ደግሞ በጥብጦ በመፍጨት እግራቸው ላይ በደንብ ቢቀቡት ፈንገሶችን በማጥፋት ትልቅ ሚና አለው ማለት ነው ምክንያቱም አንቲ ፈንጋል ፕሮፖርቲ ስላለው እና የፈንገስን መጠን ስለሚቀንስ እግር የሚሸጥባቸው ሰዎች እግራቸው፣ ጫማቸው የሚያስቸግራቸው ሰዎች በደንብ መከላከል ይችላሉ ማለት ነው። ምክንያቱም አሁን ያልናቸውን አንቲፈንገል ፕሮፐርቲ ስለያዘ ማለት ነው። ስለዚህ አሁን እንዳልነው በውሃ በመጨመር እንደ ጁስ በማዘጋጀት ሊሆን ይችላል። እንዲሁም ደግሞ ቅጠሉን በመቁረጥ ራሱ በመቀባት ሊሆን ይችላል። ይሄ እግር ላይ በደንብ ቢቀቡት ተዚህ ችግር ይፈወሳሉ ማለት ነው። ስለዚህ ዛሬ እንግዲህ ስለ ግራዋ ቅጠል እጅግ ብዙ ጥቅሞችን አግኝታችኋል ብዬ አስባለሁ። ስለዚህ ከወደዳችሁና ከተመቻችሁ ላይክና ሸር አድርጉት፣ ሌሎች እንዲማሩበት። እንዲሁም ቀጣይ ላይ ምለቃ ሲሆ ሌሎች ለእናንተ እንዲደርሷችሁ የቤል ምልክቱን መጫን አትርሱ። ባይ ባይ።